ናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሆናችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በዚህ ሰዓት ዳግም እናንተን ስላገኘናችሁ እጅግ በጣም ደስ ብሎናል። የሰዓቱ ዋና ዋና የምንላቸው ጉዳዮቻችን ነገ እጅግ በጣም በታላቅ ጉጉት የምንጠብቀው የአውሮፓ ቻምፒየንስ ሊግ የመልስ ጨዋታ በአርሰናልና በ ፓሪስ ሰን ዠርማ መካከል ፓርክ ደ ፕራንስ ላይ ይደረጋል ዛሬ ደግሞ ኢንተር ሚላን ከባርሴሎና በጁሴፔ ሜዛ ስቴዲየም ጨዋታቸውን ያደርጋሉ የቀራቸው ጥቂት ሰዓት ብቻ ነው ብቻ በጣም በጉጉት በሚጠበቀው የብዙዎቻችሁ ጥያቄ በሆኑ ጉዳዮች ላይ አንዳንድ ሀሳቦችን እናነሳለን ሌሎች ክለቦችን የተመለከቱ ማጠራጠር ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል በነገው ጨዋታ ላይ በፓሪስ ሰንጀርማ በኩል ኦስማን ደምቤሌ በአርሰናል በኩል ደግሞ እንደነ ካላፊዮሪ አይነት ተጫዋቾች፣ ጁሪያን ቲምበር እንደዚሁ ሞዲ ጋርድን የመሳሰሉ ተጫዋቾች ለነገው ጨዋታ ይደርሳሉ ወይ የሚል ጥያቄ ይነሳል። ይሄ በተደጋጋሚ ሲነገሩ ከነበሩት ወይም ደግሞ ከመጀመሪያው ባለፈው ሳምንት ካደረጉ ጨዋታ በኋላ አርሰናል ሲጫወት ያላየ ናቸው። እንደዚሁም ፓሪስ ሰንጀርማ ጨዋታ ሲያደርግ የቡድኑ አካል ያልሆኑ ተጫዋቾች ከመኖራቸው አንጻር በአንድ በኩል በሌላ በኩል ደግሞ እነዚህ ተጫዋቾች የመጀመሪያውን ጨዋታ አንዳንዶቹ አልጨረሱም፣ አንዳንዶቹ ደግሞ ጭራሽ በጨዋታውም ላይ አልገቡም ነበር። ስለዚህ ነው ነገ እጅግ በጉጉት በምንጠብቀው ጨዋታ ላይ የተጎዱ የአርሰናል ተጫዋቾች፣ የተጎዱ የፓሪስ ሰንጀርማ ተጫዋቾች ወደ ጨዋታው የመግባትና ሲጫወቱ የማየት ዕድላችን ምን ያህል ነው የሚል ጥያቄ በብዙዎች ዘንድ እየቀረበ ያለው። ከዚህ አንጻር ለሁለቱም ቡድኖች እጅግ በጣም መልካም እጅግ በጣም በጎ የሚባል መረጃ ነው ያለው። ለምሳሌ አርሰናልን ብናነሳ የካላፊዮሪ ልምምድ መጀመር በጣም ትልቅ ዜና ነው የሚሆነው። እንግዲህ ጣሊያናዊው ልምምድ ጀምሯል። ለመጨረሻ ጊዜ ለአርሰናል ሲጫወት ያየነው መጋቢት ወር ላይ ነው። ከዛ በኋላ ጉዳት ላይ ነው የከረመው። አሁን ነገ በሚደረገው ጨዋታ ላይ ይገባል አይገባም የሚለውን አረጋግጦ መናገር ባይቻልም፣ ምክንያቱም የመዳን ምልክት አሳይተዋል። ሙሉ ልምድ ፕሮግራሙን ሰርቷል ሸፍኗል። ከዚህ በኋላ የሚሆነው ነገሮችን ከግምት ውስጥ አስገብቶ አርቴታ ለካላፊዮሪ የመጫወት እድል እንዲሰጠው መጠበቅ ነው። ነገር ግን ለምርጫ ዝግጁ ነው። ካላፊዮሪ ለመጫወት ዝግጁ ነው። ያው ሳይጫወት የቆየን ተጫዋች ከመጀመሪያው ጀምሮ ተሰላፊ እንዲሆን ያደርገዋል ወይ ሌላ ጥያቄ ሊሆን ይችላል። ነገር ግን በጨዋታው ሂደት ላይ አርሰናል የልጁን አገልግሎት የሚፈልግ ከሆነ ካላፊዮሪ ዝግጁ ነው የሚል ነው። እንግዲህ መጋቢት ጀምሮ ያልተጫወተ ተጫዋች ለነገው ጨዋታ መድረሱ የአርሰናል ደጋፊዎችን የበለጠ በተስፋ እንዲሞሉ የበለጠ ጥሩ ስሜት እንዲሰማቸው የሚያደርግ ይሆናል። ሁለተኛው የጁሪያን ቲምበር ነው ነው ጁሪያንቲም በር ምናልባት መጀመሪያ በቀደምለት አርቴታ በሰጠው መግለጫ ከፒኤስጂ ጋራ በምናደርገው የፓርክ ደ ፕራንስ ጨዋታ ጁሪያንቲምበር የመድረሱን ጉዳይ እርግጠኛ መሆን አልችልም የሚል አስተያየት ሰጥቶ ነበር እና ፊት አይደለም ዝግጁ አይደለም ጉዳት አለበት የመድረስ ዕድሉ በጣም አጠራጣሪ ነው የሚል አስተያየት ነበረ ለጠየቁት ጋዜጠኞች ሲናገር የነበረው ነገር ግን ጁሪያን ቲምበርም ከተባለው ጊዜ ቀድሞ ልምምድ ሰርቷል የልምምድ ፕሮግራሙን መስራቱን ተከትሎ አገረሸበት ባሰበት አይ በቃ መጫወት አይችልም የሚል ዜና አይደለም የወጣው ልክ እንደ ካላፊዮሪ ሁሉ አሰልጣኝ አርቴታ ካመነበትና ከፈቀደ በነገው ጨዋታ ላይ ከመጀመሪያ ተሰላፊነት ተነስቶ አገልግሎት መስጠት የሚችልበት የጤንነት ደረጃ ላይ ነው የሚገኘው። እንደውም አንዳንድ ሰዎች ምን ይላሉ? አርቴታ እና የአርሰናል ሜዲካል ቲም ጁሪያን ቲምበር ላይ ጥንቃቄ ነው እንጂ ያደረጉት፣ መጀመሪያ ያን ያህል አሳሳቢ የሚባል ተለቅ ያለ ጉዳት አጋጥሞት ነበር ለማለት አልቻሉም። ስለዚህ እነሱ የሚሉት ምንድን ነው? የተደረገው ጥንቃቄ ነው፣ የጥንቃቄ ጊዜውን ጨርሰዋል። ነገ ደግሞ ላርሰናል የሞት ሽረት ትግል የሚደረግበት ነው። በአውሮፓ ቻምፒየንስ ሊግ ከሁለት ሺህ ስድስት በኋላ ለፍጻሜ የሚደርሱበት ከቻሉ ከበረቱ ካደረጉት ማለት ነው። የመጀመሪያውን የአንድ ለዜሮ ጨዋታ ውጤት ሪቨርስ ካደረጉ በቃ ከ2006 ማለት ከ19 ዓመት በኋላ እንደገና በአውሮፓ ቻምፒየንስ ሊግ ፍጻሜ ደርሰው የዛሬዎቹን አሸናፊዎች ወይ ኢንተር ሚላንን ወይ ባርሴሎናን ለመግጠም የሚዘጋጁበት ይሆናል። ስለዚህ ለዚህ ወሳኝ ጨዋታ ቅድም እንዳልነው የሞት የሽረት ትግል ለሚደረግበት መርሃ ግብር ተጫዋቹን በጥንቃቄ መያዝ ስለነበረባቸው ያደረጉት ነው ተብሏል። ይሄ ተጫዋች እንደምናስታውሰው ከበርን መዝ ጋር በሳምንቱ መጨረሻ ተደርጎ በነበረው ጨዋታ ሙሉ በሙሉ ከቡድኑ ውጭ የተደረገውም የዚህ የጥንቃቄ አካል በመሆኑ ነው። ማርቲን ኦዴጋርድ እንደዚሁ በበርን መዝና በአርሰናል ጨዋታ ላይ ከሜዳ በሚወጣበት ሰዓት ላይ ወደ በተለይ ወደ ኮሪደር አካባቢ የህመም ስሜት ይሰማው ነበር ነው። እሱም እንደዚሁ በተመሳሳይ ለነገው ጨዋታ ዝግጁ ነው። ከጤና አንጻር ይህ ነው የሚባል እክል አላጋጠመውም። ስለዚህ ይሄ ለአርሰናል በጣም ቆንጆ ነገር ነው። እንግዲህ ቶማስ ፓርቴን የሚያህል ተጫዋች ከቅጣት ይመለሳል፣ በነገው ጨዋታ ላይ የመጫወት ዕድል ያገኛል። ካላፊዮሪ ጁሪያን፣ ቲምበር፣ ማርቲን ኦዲጋርድ፣ እነዚህ ሁሉ ለነገው ጨዋታ ዝግጁ መሆናቸው ነው እየተገለጸ ያሉ። ይሄ ለአርሰናል ትልቅ ትልቅ ትልቅ ነገር ማለት ነው። የሚችለውን ለማድረግ የአንድ ለዜሮ ውጤትን ለመቀልበስና ከ19 ዓመት በኋላ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ጀርመን ላይ ሲደረግ ለመገኘት አለሁበት ለማለት በቃ ይሄ አሪፍ አሪፍ የሚባል ወሬ ይመስለኛል፣ ከአርሰናል ጋር በተያዘ ነገር ግን አሪፉ ወሬ አርሰናልን ብቻ የጎበኝ ፓሪስ አንጃርማም እንደዚሁ በቀደም ከስትራስበርግ ጋር ጨዋታውን ሲያደርግና ሲያደርግና ሁለት ለአንድ ሲሸነፍ ያልተጠቀመበትን አርሰናልን በኤምሬትስ አንድ ለዜሮ በሆነ ውጤት ሲያሸንፉ ጎል ያገባውንና ሰባኛው ደቂቃ ላይ በተሰማው የሃምስትሪንግ ሕመም ምክንያት ሜዳውን ለቆ ለመውጣት የተገደደውን በዘንድሮ የውድድር ዓመት በተለይ ደግሞ በፈረንጆቹ 2025 እጅግ በጣም የሚደንቅ ብቃት አሳይቷል የሚባለው ኦስማን ደምበሌን። እንግዲህ ከጉዳት ጋር በተያዘ ፒኤስጂ ላይ ጠቀመው ይችላል የሚል የስጋት ስሜት ነበር። አሁን ግን ትናንትና በለተሰኘው ልምምድ ሰራ፣ ሙሉ ልምምድ ነው የሰራው። ዑስማን ደምቤሌ ሂ ዋዝ ፋይን፣ በፒክቸር በቪዲዮ የተጀቡ መረጃዎች ናቸው እየተለቀቁ ያሉት። ከዛ እንደገና ዛሬ ሙሉ የልምምድ ፕሮግራሙን ሸፍኗል። ስለዚህ በሁለቱም ቀን የልምምድ ፕሮግራሙን ዑስማን ደምቤሌ ከሸፈነ በነገው ጨዋታ ላይ አርሰናልን ለማሸነፍ በሚደረገው ጥረት ከፒኤስጂ ጓደኞቹ ጋር ሆነው ከፍተኛ እገዛ ያደርጋል ተብሎ ነው የሚጠበቀው። ይሄ ለፓሪስ ሰንጀርማ በጣም እጅግ በጣም ወሳኝ የሚባል መረጃ ነው። ስለዚህ ፓሪስ ሰንጀርማ ኦስማን ዴምቤሌን መመለስ ከቻለ አርሰናል ደግሞ ቅድም በስጋት ሲነሱ የነበሩ ሶስቱ ተጫዋቾች የመጫወት እድል አላቸው ከተባለ በቃ ሁለቱም በጠንካራ ቡድናቸው በጠንካራ አቅማቸው ወደ ሜዳ ይገባሉ ተብሎ ነው እየተጠበቀ የሚገኘው። ለፓሪስ ሰን ጀርማም ለአርሰናልም ከጉዳት አንጻር የተሰሙት መረጃዎች በሙሉ እጅግ በጣም አስደሳች ናቸው፣ ጥሩም የሚባሉ ናቸው። ሁለተኛው ከዚህ ጨዋታ ጋር በተያዘ የተለያዩ ሰዎች ሀሳቦቻቸውን እየሰነዘሩ ይገኛሉ። ለምሳሌ አርሰናል ፓሪስ ሰን ጀርማን አሸንፎ ወደ ፍጻሜ ሊያልፍ ይችላል፣ ነገር ግን ብለው ደግሞ አስተያየት የሚሰጡ ሰዎች ነገር ግን ይህንን ለማድረግ የሚደረገው ትግል በጣም አስቸጋሪ ተራራን እንደ መውጣት ነው የሚል አስተያየትን ነው እነሱ የሚሰጡት። ለምሳሌ ይህንን ሀሳብ ሲያነሱ በቃ ካደረጉት ከፈጸሙት ፓሪስ ሰንጀርማን ከውድድር አስወጥተው እነሱ ወደ ፍጻሜ ማለፍ የሚችሉ ከሆነ ለአርሰናል ትልቅ ትልቅ ትልቅ የሚባል ክብር የሚያስገኝ ውጤት ነው። እንደገናም በጣም ጠንካራ መልእክት ነው የሚያስተላልፈው። ዛሬ በፓሪስ ሰንጀርማንና በአርሰናል መካከል የሚደረገውን ጨዋታ ጠብቀው ማን ነው በዋንጫ የሚገጥመን የሚሉትን፣ ወይ ባርሴሎናን ወይ ኢንተር ሚላንን ነው እንግዲህ አርሰናል ካሸነፈ የሚገጥመው። ስለዚህ ለኢንተር ሚላንም ሆነ ለባርሴሎና በጣም ጠንካራ መልእክት እንደ ማስተላለፍ ተደርጎ ነው የሚቆጠረው ይላሉ። ግን ደግሞ ይሄ በቀላሉ የሚገኝ አይደለም፣ ምክንያቱም ፓሪስ ሰን ጀርማ በጣም ጥሩ ቡድን ነው። ፓሪስ ሰን ጀርማ ጥሩ መሆኑን ኤምሬትስ ላይ ባሳየው እንቅስቃሴና ባስመዘገበው ውጤት አይተናል። ከዚህ በፊት በየር ከኑ ከውድድር ያስወጣቸውን ቡድኖች ከውድድር ሲያስወጣ ያሳየው እንቅስቃሴ ሉዊስ ሄነርኬ ምን ያህል ቡድኑን እንደቀየረው የሚያሳይ ነው። ለዚህ ነው በቃ ትልቅ ዳገት እንደ መውጣት የሚቆጠር ነው። ይህንን ዳገት በስኬት ወጥቶ የሚጨርስ ከሆነ አርሰናል ትልቅ ትልቅ ክብር የሚያስገኝ ድል ነው ይላሉ። በተለይ ደግሞ ይሄ ድል ነገ የሚያስመዘግቡት ከሆነ ትልቅ ክብር የሚያስገኝበት ዋነኛው ምክንያት የአውሮፓ ቻምፒየንስ ሊግ ንጉሥ የሆነውን ሪያል ማድሪድን ከውድድር አስወጥተዋል። አንድ ለዜሮ ከመሸነፍ ተነስተው ውጤት ቀልብሰዋል፣ ልንል ነው ነገ ይህን ካደረጉት። ስለዚህ ፓሪስ ሰንጀርማን ከውድድር አስወጡ ከሪያል ማድሪድን በላይ በሆነ ወቅት ላይ እኮ የቻምፒዮንስ ሊጉን ዋንጫ ለማንሳት ከፍተኛ እድል አለው የሚባል ቡድን ነው። ሪያል ማድሪድን አስወጥተዋል። ስለዚህ ፒ ኤስ ቪን ከውድድር አስወጥተዋል። አርሰናሎች በዘንድሮ የውድድር ዓመት ያደረጉትን ነገር በጣም ትልቅ ዋጋ ልንሰጠው እንገደዳለን የሚል ሀሳብ ነው የሰጡት። ስለዚህ ፓሪስ ላይ ማድረግ ይችላሉ። የማይቻል ነገር አይደለም የሚገጥማቸው ነገር፣ ግን ይህንን ለማድረግ ፈጽሞ ለመገኘት እና ከ19 ዓመት በኋላ ለቻምፒዮንስ ሊግ ዋንጫ ለመብቃት

ትልቁን ዋጋ ለመክፈል መዘጋጀት አለባቸው የአርሰናል ተጫዋቾች የሚል መልእክት የተላለፈው። ከበርንመዝ ጋራ የታየው አይነት እንቅስቃሴ የሚታይ ከሆነ ፓሪስ ሰን ጀርማ በደንብ አድርጎ ይቀጣቸዋል ነው ራሱ አርቴታ ብሏል። ከበርንመዝ ጋራ በተደረገው ጨዋታ በቅዳችን መሰረት ተጫዋቾቻችን ማድረግ ያለባቸውን ነገር በሙሉ አላደረግንም። ዊክ ነበርን፣ ፍላት ነበርን። ስለዚህ ኢምፕሬሲቭ ሆነን መቅረብ አልቻልንም። ከዚህ በጣም እንማራለን። እንደውም አርቴታ እኮ የሚለው ምንድን ነው? በበርንመዝ ደረሰብን ሽንፈት አበሳጭቶን ከሆነ በበርንመዝ መሸነፋችን ቆጭቶን ከሆነ ያ ሽንፈት የፈጠረብን ቁጭት ከፒ ኤስ ጂ ጋር ነገ ለምናደርገው ጨዋታ ለድል ሊያበቃን ይችላል። በቃ ይህንን የበስጭቱን ስሜት መሸነፍ የፈጠረውን የቁጭት ስሜት ቁጣ በውስጣችን ተፈጥሮ ከሆነ እሱን እንደ ድራይቪንግ ፎርስ ተጠቅመን ፔሲጂን ስንገጥም የበለጠ ጠንካራ እንድንሆን ሊያግዘን ይችላል የሚል አስተያየትን ሰጥቶ ነበረ። ይህም አንዱ መነሳት ያለበት ነው። የቀድሞ የአርሰናል አምበል የነበረው ፓትሪክ ቪየራም በነገው ጨዋታ ላይ ሀሳቡን ሰንዝሯል። እንደ ፓትሪክ ቪየራ አገላለጽ ከሆነ አርሰናል ፒስጂን ነገ የማሸነፍ እድል አለው፣ አቅሙም አለው። ይህንን ቡድን በጣም በጣም በጥሩ ሁኔታ ነው ሊገልጸው የሞከረውና የወደደው ፓትሪክ ቬራ። ተጫዋቾቹን በተመለከተ ለምሳሌ ኢንዲቪጁዋል ኳሊቲያቸው በጣም አስገራሚ ነው። እንደ ቡድን ደግሞ ስፒሪቱ የቡድኑን ስፒሪት በጣም በጣም አድንቄዋለሁ። አርቴታ የሚገርም ስራ ነው በአርሰናል ቤት ውስጥ እየሰራ ያለው ወይም ሲሰራ ያየ ነው። ስለዚህ ኳሊቲው ካለ አሰልጣኙ ሀሳብ ያለው ከሆነና የተጫዋቾቹን ስሜት ተረድቶ ተጫዋቾቹን በሚገባ ለድል የማዘጋጀት አቅሙ ጥሩ ነው ካልን፣ ነገ ከባድ ቢሆንም አርሰናል ፔስጅን የማያሸንፍበት ምንም ምክንያት የለም። የሚል አሳይትን ሰጥቷል። አውቃለሁ ፈታኝ ነው፣ አውቃለሁ በጣም ከባድ ነው። ነገር ግን ይህንን ነገር ከባድ የሚያደርገው አስቸጋሪ የሚያደርገው የመጀመሪያ ጨዋታውን በሜዳው አንድ ለዜሮ ስለተሸነፈ ነው። ግን እያወራን ያለ ነው፣ ስለ አርሰናል ነው። ይላል ቪራ ነው ይህንን የሚናገረው። እያወራን ያለ ነው፣ ስለ አርሰናል ነው። አርሰናል ላይ ደግሞ እተማመናለሁ፣ ምክንያቱም ኢነፍ በጣም በቂ የሆነ ይህንን ጨዋታ ለማሸነፍ በቂ የሆነ ኳሊቲ አላቸው ተጫዋቾቹ ስለዚህ ወደ ፓሪስ የሚሄዱት በልበ ሙሉነት ሊሆን ይገባዋል የሚል አስተያየትን ሰጥቷል በሌላ በኩል አርቴታን በተመለከተ በጣም በጣም በጣም ትልቅ እና የሚደንቅ ስራ በአርሰናል ቤት እየሰራ ስለሆነ ለሱም ትልቅ አክብሮት አለኝ የሚል አስተያየትን ነው እየሰጠው እንግዲህ አርሰናል ሲጫወት ማየት የሚያስደስተኝ ከሆነ አሰልጣኙ ጥሩ ስራ ሰርተዋል ማለት ነው በቃ እኔ በጣም እንጆ ያደርጋለሁ አርሰናል ሲጫወት ሳይ ብሏል ፓትሪክ ቪየራ እና ይህንን ጥሩ ስፒሪት በቡድን ውስጥ ያለውን ጥሩ የመነቃቃት ማሸነፍ የሚችል ስሜት ቱጌዘርነስ ወይም የህብረትና አንድነት ነገ ለድል ሊያበቃቸው ይችላል የሚል አስተያየትን ሰጥቷል። ይሄ የእሱ ሀሳብ ነው። በሌላ በኩል ጋሪ ኔቭልም አርሰናል ፒኤስጂን አሸንፎ ወደ ፍጻሜ የማለፍ እድል አለው የሚል አስተያየትን ሰጥቷል። ይህም የጋሪ ኔቭል አስተያየት ነው። እንግዲህ እነዚህ ሰዎች በአርሰናል በኩል የማይ የሚቻል ነገር አይደለም። እየገጠመው ያለው ፖስብል ነው፣ ሊደረግ የሚችል ነው። ስለዚህ ተጫዋቾቹ ከበቀደሙ ጨዋታ ስህተታቸውን በደንብ በደንብ ከተገነዘቡና ለመታረም ከተዘጋጁ ይህንን ማድረግ ይችላሉ የሚል ነው። ሌሎች ሰዎች ደግሞ ጥያቄ ያነሳሉ። የሚያነሱ ጥያቄ በዘንድሮ የውድድር ዓመት ፓሪስ ሰን ጀርማን የሚያሰለጥን ያለው ሉዊስ ኤነርኬ ቡድኑ ፒኤስጂ በቻምፒየንስ ሊግ እያስመዘገበ ባለው ውጤት ወይም ሉዊስ ኤነርኬ በፒኤስጂ እየቀየራቸው ያሉት ነገሮችና ፒኤስጂን ወደ ምን ደረጃ ወሰደው የሚለውን ነገር ከግምት ውስጥ ስናስገባ የዚህ ወቅት የአውሮፓ ክለቦች በተለያዩ አሰልጣኞች ይሰለጥናሉ፣ ግን ምርጡ አሰልጣኝ ሉዊስ ኤነርኬ አይደለም ወይ የሚል ሀሳብ ያነሳል። ምክንያቱም የቻምፒየንስ ሊግ ውድድር እንደተጀመረ የሊግ ፌዙ ላይ ፒኤስጂ የነበረውን ነገር አይተናል። ከዛ በኋላ ወደ ራውንድ ኦፍ ሴክስቲን፣ ኳርተር ፋይናል፣ አሁን ደግሞ ሰሚ ፋይናል ላይ በየርከኑ ፒኤስጂ ላይ የምናያቸው መሻሻሎች እንደ ቡድን ፒኤስጂን ጠንካራ አድርጎ ያቀረበበት መንገድ ለዚህ ሰውዬ ክብር እንድንሰጠው አያስገድድም ወይ ነው የነዚህ ሰዎች ሀሳብ። የእውነትስ አሁን ከሉዊስ ኤነሪኬ አንድን ቡድን በማሻሻል ብቃት ወይም የያዘውን ቡድን ይበልጥ ጠንካራ ይበልጥ አስፈሪ እና ይበልጥ ውጤታማ በማድረግ ረገድ ከሉዊስ ኤንሪኬ አስበልጠን ልንጠራው የምንችል ሰው አለ ወይ ብለው እሱን ለማሞካሸት ያነሱታል። በነገራችን ላይ ሁሉም ማለት በሚቻል ደረጃ ለፒኤስጂ ያላቸውን ክብር ወይም በፒኤስጂ ለታየው ለውጥ ኪሊያን ምባፔ፣ ነይማር፣ ሜሲ፣ ሌላ ነቬራቲ ምናምን የምንላቸው በጣም ትልልቅ ተጫዋቾችን መያዙን ትቶ አሁን ሉዊስ ኤነርኪ በራሱ መንገድ የሚገርም የሚገርም ቡድን ገንብቷል እና ለዚህ ሰው ያለን ዋጋ ለዚህ ሰው የሚኖረን ወይም ሊኖረን የሚገባው ክብር እጅግ ከፍ ያለ ነው የሚል አስተያየትን ሰጥተዋል። የእውነት ለመናገር በነዚህ የአርሰናልና የፒኤስጂ የፒኤስሲጂ የነገ ጨዋታ ዙሪያ የሚወጡትን መረጃዎች ባየን መረጃዎችን ለእናንተ ባጋራን ቁጥር የነገውን ምሽት እጅግ በጣም በጣም በጣም በታላቅ ጉጉት እንድንጠብቀው የሚያስገድድ ያደርገዋል። ሌላው ከሊቨርፑል ጋር እንደሚለያይ ይፋ ያደረገው ትሬንት አሌክሳንደር አርኖልድ ሪያል ማድሪድን በጣም በጣም በጣም በቶሎ ሊቀላቀል እንደሚችል እና በዓለም የክለቦች ዋንጫ ሪያል ማድሪድ ትሬንት አሌክሳንደር አርኖልድን የመጠቀም ፍላጎት እንዳለው የሚገልጹ መረጃዎች ወጥተዋል። እንግዲህ በሊቨርፑልና በአርኖልድ መካከል ያለው ውል አብቅቷል። ይሄ ውል ካበቃ በኋላ ከሊቨርፑል ጋር የመቀጠል ፍላጎት ዝንባሌ እንደሌለው በግልጽ ተናግሯል። ትሬንት አሌክሳንደር አርኖልድ ከዛ በኋላ ለሁላችንም ቢሆን ቀላል ነው። ትሬንት አሌክሳንደር አርኖልድ ከሊቨርፑል ጋር ነገሮች የማይቀጥሉ መሆኑን ሲናገር ሪያል ማድሪድን ሊቀላቀል እንዳሰበ ወይም የሪያል ማድሪድ ተጫዋች መሆኑ የማይቀር እንደሆነ ለመገንዘብ አቅም የምናጣ አይመስለኝም። ስለዚህ አሁን እንደውም ነገሮች የበለጠ ሊፋጠኑ ይችላሉ። የክለቦች ዓለም ዋንጫ በአሜሪካን ሀገር ሲደረግ ሪያል ማድሪድ ከሚሳተፉ ካሳተፉት ክለቦች መካከል አንደኛው ነው። በዛ ቡድን ውስጥ እሱን ለማካተት ከፍተኛ ፍላጎት ከፍተኛ የሆነ ጥረት እያደረጉ ይገኛሉ የሚል መረጃ ወጥቷል። ይህንንም እንደዚሁ አይተናል። ሌሎች አጫጭር የምንላቸው መረጃዎች፣ ብራዚል በሚቀጥለው ሳምንት የብሔራዊ ቡድኑ አሰልጣኝ ማን ሊሆን እንደሚችል ይፋ ታደርጋለች ተብሎ ይጠበቃል። ማንቸስተር ዩናይትድ በአውሮፓ የዩሮፓ ሊግ ውድድር ላይ የሚያደርገውን ዝግጅት ከተጫዋቾች ጉዳት አንጻር በተለይ በቀደም ከተጎዱ ተጫዋቾች ከነ ማቲያስ ደሌጅት አይነት ጉዳት ጋር በተያዘ ብዙ የሚያሳስብ ነገር እንደሌለ እየተነገረ ነው የሚገኘው። ለማንኛውም አዳዲስ የምንላቸውን መረጃዎች ደግሞ በሌሎች ሰዓቶች ይዘን ለመምጣት እንሞክራለን። ዛሬ ምሽት በ ጁሴፔ ሜዛ ወይም በሳንሲሮ የሚደረገው የኢንተር ሚላንና የባርሴሎና ጨዋታ ልክ እንደ ባለፈው ሳምንት ሁሉ በጣም የሚያዝናናን እንዲሆን ተደስተን የምናየው እንዲሆን እንመኛለን። ደግሞ ያለ ጥርጥር ባርሴሎናም የማዝናናት አቅም አለው። ኢንተር ሚላንን የመከታተል ልምድ ያልነበራቸው ሰዎችም ጭምር ለኢንተር ሚላን በጣም እጅግ በጣም ጥሩ ምስክርነታቸውን ሰጥተዋል። ኢንተር ሚላን ለባርሴሎና በቀላሉ እጅ አይሰጥም። ባርሴሎና በቀላሉ በኢንተር ሚላን አይሸነፍም። ምሽቱ ውብ፣ ደማቅ፣ ጠንካራ ፉክክር የሚታይበት የበረታ የሚያሸንፍበት ይሆናል ብለን ተስፋ እናደርጋለን። ዛሬም ነገም ከነገ ወዲያም እግር ኳስ ትልልቅ ጉዳዮችን ይዛ ትጠብቀናለች። በምናየው ጨዋታ ሁሉ ሸገር ስፖርቱ ይዛበበ ግደ የዩቲዩብ ቻናል ላይ በጣም ዝርዝር መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ላይክ አድርጉት ሊንኩ ለሌሎች አጋሩትና እንብዛን እንላለን። ለድጋፋችሁም በጣም አድርገን እናመሰግናለን። የምትዝናኑበትን ጨዋታ እንድታዩ በድጋሚ ተመኝተናል። ኢትዮጵያ ለዘለዓለም ትኖር።